አመሰግናለሁ። የ2018 የሆራ ፊንፊኔ ሬቻ በዓልን ለማክበር ወደ አዲስ አበባ በተለያዩ አቅጣጫዎች እንግዶች እየገቡ ይገኛሉ ማለት ነው። በዛሬው እለት እኛም እንግዲህ መገኛችንን እንግዲህ በተለይ በተለያዩ ክፍለ ከተሞች ላይ የእንግዳ አቀባበል ምን ይመስላል ስንል መገኛችንን በፉሪና እንዲሁም ዓለም ገናና እንዲሁም በነፋስ ስልክ ላፍቶ ክፍለ ከተማ አጠቃላይ የኢሬቻ በዓልን በማስመልከት የእንግዳ አቀባበል ምን ይመስላል ስንል ከጠዋት ጀምሮ ችንን አድርገናል። እንግዲህ በቅኝታችንም በተለይ ለእንግዶች አስፈላጊው የሆነውን የተለያዩ ዝግጅቶች መደረጋቸውን ለመታዘብ ችለናል። እንዲሁም ደግሞ እዛው አካባቢ ሲያስተባብሩ ያገኘናቸው እንግዶችን በጥሩ ሁኔታ ለማስተናገድ የተለያዩ ዝግጅቶችን ሲያደርጉ መቆየታቸውና ኢትዮጵያዊ ጨዋነትን በተሞላ መንገድ እየመጡ ያሉ እንግዶችን ለመቀበል ራሳቸውን ማዘጋጀታቸውንም ጭምር ነግረውናል። ለባህሉ የሚታደሙት ሰዎች ብዙ መንገድ ጉዞ ስለሚመጡ ሲደክማችሁ መንገድ ላይ ይሄንን ቀምሶ እንዲያልፉ በዛም ከኛም ጋር ከምግቡም ጋር እንዲታዋወቁ በዓሉም ደግሞ የሰላም የደስታ እንዲሆንላችሁ በዛው ምኞታችን ለማግለጽ ነው። ኢሬቻ በዓል ትልቅ በዓል በኦሮሞ ዘንድ በተለይ እንደ ኢትዮጵያ ማለት ይቻላል የሚከበር በዓል ነው። እኛም ደግሞ በእኛ ክፍለ ከተማ ውስጥ የሚያልፉትን እንግዶች ከደቡብ፣ እንዲሁም ከወሊሶ አካባቢ የሚመጡትን ለመቀበል ብዙ የኦሮሞ ባህላዊ የሆኑ ምግቦችን አዘጋጅተን እየጠበቅን ነው ኢሬቻ ማለት የአንድነት የፍቅር ሁሉም የሚዋደድበት የሚያከብር የኢሬቻ በዓል ነው። ለእንግዳ አቀባበል አልሐምዱሊላ፣ ዘንድሮ ብቻ ሳይሆን እኔ ሸገር ከተመሰረተ ጊዜ ጀምሮ እንዲህ የባህል ምግብ በማዘጋጀት ቅብብል እያረኩ ነው። አልሐምዱሊላ በዚህ ቦታ ላይ እንግዶቹን ለመቀበል ከሩቅ የመጡትን ክረምቱንም በሰላም አልፋችሁ ወደ በጋ በሰላም እንድትወጡ የሚለውን ይሄንን ነገር ለመቀበል እዚህ ቦታ ላይ ቁጭ ብለን እየተጠባበቅን ነው አለ ነው

በሌላ በኩል እንግዲህ የ2018 የሆራ ፍንፍኔ ኢሬቻ በዓልን ለማክበር ደግሞ እዚህ ወደ አዲስ አበባ እየገቡ የሚገኙ እንግዶችም በተለይ እየተደረገላቸው ያለው የእንግዳ አቀባበል እንዳስደሰታቸውና እንግዲህ በነገው ዕለት የሚከበረውንም በዓል በደስታ ለማክበር፣ በፍቅር በአንድነት ለማክበር እንደሚያስችላቸው ጭምር ደስታቸውንም ነግረውናል። እንግዲህ በተለይ በነገ ዕለት የሚከበረውን የሆረ ፍንፊኔ የኢሬቻ በዓልን በአንድነት በወንድማማችነት፣ በጋራ ለማክበር የሚያስችላቸው የእንግዳ አቀባበል እንደተደረገላቸው ጭምር ነግረውናል። እኛ ከኖኖ ቤንጃ ተነስተን እዚህ ለመድረስ ብዙ ኪሎሜትር ነው። ወደ 500 ሃያ ምናምን ኪሎ ሜትር ተጓዝን ነው የመጣን ነው ባህላችን ኢሬቻ ለማክበር መንገድ ላይ በጣም እያስተናገዱን ነበሩ አሁንም ይኸው እያስተናገዳችሁ ነው ደስ ብሎናል እንኳን አደረሳችሁ እንኳን አብሮ አደረሰን እላለሁ ያው ኢሬቻ ማለት አንድነት መግለጫ ነው ብሔር ብሔረሰብ አይላይም የአንድነት መግለጫ ነው ኢሬቻ መመለሱ በጣም ደስ ብሎናል በጣም ደስ ይላል አንድ ሆኖ ህዝብ እንደዚህ ተሰብስቦ በዓሉን ሲገልጽ፣ በዓሉን ሲያሳይ በጣም ደስ ብሎኛል። እንደኔ ሁሉም የኢትዮጵያ ህዝብ እንኳን ደስ አለን ማለት ፈልጋለሁ። ይህ እንግዲህ አቀባበል በጣም አስደሳች ጉዳይ ነው። አስደሳች ነው። በቃ ከጀመርነው ቦታ ስንቱ ቦታ ብዙ ቦታ ሄደን ወርደን እኛም ጨፍረን በሰላምታ በቃ አንድም ክፋት በሌለው ደስታ ተቀበሉን። እኛም በደስታ ዘጉራ ብለን በቃ በየቦታው እየተከባበኝ እየተከባበርን ነው። እስካሁን ያለ ነው። ነገን በዓልም እንግዲህ ዛሬ ተነስተን በደስታ ከትናንት ጀምረን ብዙ እግረ ጉዞ መተናል። አሁንም በደስታ ሄደን በቃ በምናድሮ ቦታው እዛው ደርሰን አድሬን በቃ በደስታ አክብረን ኢሬቻችን እንትን ከአዲስ አበባ ካለቀ በኋላ ወደ ወራ አርሰዴም ለማለፍ ባለሙሉ ተስፋ ነን።